ይሄ ሳሎናችን ነው። እንግዲህ ይሄኛው ሊቪንግ ሩማችን ነው። ወደዚህ ስንመጣ ደግሞ ሰፊውና ቆንጆ ኪችናችን ነው። እንግዲህ ይሄ የምትመለከቱ ማስተር ቤድ ሩማችን ነው። በጣም ብዙ ሰው የሚወደው ማስተር ቤድ ሩም ነው። ፕሮግረሳችን 95 ፐርሰንትና ከዛ በላይ የደረሰ ይህን የመሰለ ቤት ለመግዛት 20 ፐርሰንት ቅድመ ክፍያ ብቻ ነው የሚጠበቅብን ማለት ነው። 60 ፐርሰንቱን ደግሞ ቀስ ብለው እየኖሩ ለሀያ ዓመት መክፈል ይችላል። የልጅ ልጅም መክፈል ይችላል። በእንደዚህ አይነት ሁኔታ እንግዲህ ይሄንን ፕሮግረሱን እንደነገርኩሽ በሰባት ወር ጊዜ ውስጥ ነው አራት ቤዝ ስምን ጂ ፕላስ 12 ላይ የደረስ ነው ማለት ነው። በራሴ ፍላጎት ሰራለው ለሚል ሰው ደግሞ በሰሚ ፊኒሽ በሁለት ኦፕሽን አለ። ኢንቨስትመንት ላይ እንግዲህ እዚህ አካባቢ ካየነው አንፃር አንጻር ከምናውቀው ማለት ነው በትንሹ ከ2000 እስከ 3000 ዶላር ነው የሚከፈለው በየወሩ ማለት ነው ለቤት ኪራይ የሚያወጡት። እንግዲህ በጣም ሌግዣሪ ቤት ነው፣ ያለ ቆንጆ ሎኬሽን ላይ ነው ያለው። ለተማሪዎች ለስራ ከቦሌ የአምስት ደቂቃ መንገድ ነው። ከኤርፖርትም እንደዛው በጣም ቅርብ የቦታ ስለው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ እንዴት ናችሁ? ተጨማሪ ፕሮግራማችን ፓልመር ሪል ስቴት ተገኝተን ያላቸውን የቤት አማራጮች የካሬ መጠን ዋጋ፣ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን እያደረስናችሁ ቆይታ የምናደረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ቆይታ ማደርገው ደግሞ ትንግርት ሙልጌታ ነኝ። መልካም ጊዜ። ስለ ድርጅታችሁ የተወሰነ ነገር ኦኬ ፓልም ሪል ስቴት እንግዲህ ከዚህ በፊት ኢትዮጵያ ውስጥ ካሉ የመጀመሪያው የሲኖ አስመጪ ነው። ከዚህ በፊት ደግሞ ኮንስትራክሽን ላይ ኦልሞስት ሶስት አመት ይሆነዋል። በዚህ ሰዓት እስራተ ገብርኤል ሙሉ ለሙሉ ጨርሰን አስረክበናል። አሁን ገርጂ ያለው ሳይታችን አለ አሁን የተገኘንበት ማለት ነው። ቦሌ ደንበልም አለን። ከዛን አሁን ደግሞ አዲስ የጀመርነው ፕሮጀክት አለ እሱም ቴዎድሮስ አደባባይ ፒያሳ ላይ ያለን ማለት ነው። ምን ምን አይነት የቤት አማራጮች አሏቸው? እናንተ ጋር ደንበኞች ቢመጡ ከስንት ጀምሮ ማግኘት ይችላሉ? እሺ የገርጁ ሳይታችን ላይ እንግዲህ ባለ ሁለት መኝታና ባለ ሶስት መኝታ አለን። ባለ ሁለት መኝታ መቶ ሰባ ሁለት ካሬ ሲሆን ባለ ሶስት መኝታ ግን ከመቶ ሰባ ሰባት እስከ ሁለት መቶ አራት ካሬ ድረስ አማራጭ አለን። የደንበሉ ሳይታችን ደግሞ ባለ ሁለት መኝታ ከመቶ ዘጠኝ እስከ መቶ ሀያ አንድ ድረስ የካሬ አማራጭ ሲኖረን ባለሶስቱ ደግሞ ከመቶ ሰላሳ አምስት እስከ መቶ ስልሳ አራት ድረስ የካሬ አማራጮች አለን ማለት ነው። መልካም እነዚህ ቤቶች ምን ምን ፋሲሊቲዎችን አሟልተዋል? እንግዲህ አሁን ላይ የገርጁን ስንመለከት ሶስት ቤዝመንት አለ። ከበቂ የሆነ ፓርኪንግ ኤሪያ ምንም አይነት የፓርኪንግ ኤሪያ ችግር የለብንም። ለሁሉም ቤቶች ለእያንዳንዱ አንዳንድ ፓርኪንግ ኤሪያ በስማቸው ሲኖር ወደፊት ከካርታቸው ጋር አንድ ላይ አድርገን የምንሰጣቸው ሲሆን ነገር ግን ጓደኛ ቤተሰብ ምናምን ሲመጣ ለመጠየቅ ምንም አይነት የፓርኪንግ ችግር አይኖረባቸውም ማለት ነው። ሁለተኛ ደግሞ ጂም እና ስፓ አለም ማለት ነው። ጂም እና ስፓ አራተኛ ፍሎር ላይ ሲኖረን ለነዋሪው በደንብ በዲስካውንት አድርገን የምንሰጠው ነው ማለት ነው። እነዚህ ፋሲሊቲዎች አሉ። በተጨማሪ ደግሞ ብዙ ኢንተርናሽናል እስኩሎች አሉ፣ ቸርቾች አሉ። በዛ ላይ በጣም ቅርብ ነው ለብዙ ነገሮች። ስለዚህ እነዚህ ፋሲሊቲዎች አሉ። ለደንበኞች ስታስረክቡ ሙሉ ለሙሉ የተጠናቀቁ ቤቶችንም ነው የምታስረክቡት ወይስ ያልተጠናቀቁ ቤቶችንም ታስረክባለሁ? ኦኬ፣ አሁን ብዙ ሰው ሁለት ምርጫ አለው እንግዲህ። አንዳንድ ሰው ታይሙን ያይና እኔ ታይም የለኝም የእናንተ ፊኒሽንግ ጥሩ ነው ሲል በፉል ፊኒሽድ እናስረክባቸዋለን። አይ ነገር ግን በራሴ ቴስት በራሴ ፍላጎት ሰራለው ለሚል ሰው ደግሞ በሰሚ ፊኒሽድ፣ በሁለት ኦፕሽን አለ። ሁለቱንም ኦፕሽን ክላይንቶች መምረጥ ይችላሉ። ዋጋስ ዋጋቸው ያው እንግዲህ ይለያያል በሰሚ ፊኒሽድ ሲሆን ሁለት ኦፕሽን ነው ያለን በሰሚ ፊኒሽድ ሲሆን በካሽ እና በባንክ ኦፕሽን አለን ማለት ነው በካሽ ሲሆን ለሚከፍሉ በሰሚ ፊኒሽድ መቶ አስር ሺ ነው በፉል ፊኒሽ ሲሆን ደግሞ መቶ ሀምሳ ሺ ነው ማለት ነው ፐር ካሬ ዋጋ ለፉል ፊኒሽድ ደግሞ በባንክ ኦፕሽን በካሬ መቶ ስልሳ ሺህ ሲሆን በሰሚ ፊኒሽድ ደግሞ በካሬ መቶ አስራ አምስት ሺ ነው በፉል ፊኒሽድ እንግዲህ የምናሟላው ነገር ሙሉ ለሙሉ ፊኒሽንግ ጨርሰን፣ ይሄ ማለት ሴራሚክ፣ ባዙሮ እቃዎች፣ ቁምሳጥን፣ ኪችን ካቢኔት እንጨምራለን ማለት ነው። ሙሉ ለሙሉ የምንጨርሰው እኛንን እንግዲህ ክላይንቶች ወይም ገዢዎች ይዘው የሚገቡት የራሳቸውን እቃ የሚሉትን ብቻ ነው እንጂ ሙሉ ለሙሉ ስራው የእኛ ነው የሚሆነው እና ተጨማሪውን ደግሞ ቤትን እያሳየች እናያለን ማለት ነው እናወራለን። እሺ እሺ እንግዲህ ስንመለከት ይሄ ሳሎናችን ነው። በዚህ በኩል እንግዲህ እንደምትመለከቱት በሳሎኑ በኩል ትልቅ ባልከኒ ያለው ባልከኒያችን ደግሞ ቪው የሚሆነው ወደ አስፓልቱ ወይም ደግሞ ወደ ኦልማርት ሳይድ ሲሆን እንግዲህ ይሄኛው ሊቪንግ ሩማችን ነው። ወደዚህ ስንመጣ ደግሞ ሰፊውና ቆንጆ ኪችናችን ነው። እንግዲህ እኛ ያሰብነው ሁለት አይነት ነው። ትራዲሽናል እና ሞደርን የሚባል አለ። ብዙ ሰው አሁን ኢትዮጵያ ውስጥ ሲሆን ማለት ነው። ሁለት አይነት ኦፕሽን አለው። ትራዲሽናል የሚፈልጋለው ሞደርን የሚፈልጋለ ሞደርን ለሚፈልግ ኦፕን ማድረግ ይችላል። ትራዲሽናልም፣ ወይም ደግሞ ክሎዝ ኪችን ለሚፈልግ እራሱ መዝጋት ይችላል ማለት ነው። እኛ ለሁለቱም ኦፕሽን ብለን ነው እዚጋ ሳከር እንገጥማለን። ጥሩ ቬንትሌሽን አለን በዚህ በኩል እና እንግዲህ ፓልመ ሪልስቴት ከሌሎች ሪልስቴቶች በጣም ጥሩ የሚያደረገው እንግዲህ አከፋፈላችን ነው። እንደነገርኩች 60 ፐርሰንት የባንክ ኦፕሽን ሲኖረን ይህን የመሰለ ቤት ለመግዛት 20 ፐርሰንት ቅድመ ክፍያ ብቻ ነው የሚጠበ ያጠበቅብን ማለት ነው። ይህ ማለት ከ4.3 ሚሊዮን ብር ቅድመ ክፍያ ጀምሮ ነው። 60 ፐርሰንቱን ደግሞ ቀስ ብለው እየኖሩ ለ20 ዓመት መክፈል ይችላል። የልጅ ልጅን መክፈል ይችላል በእንደዚህ አይነት ሁኔታ እና ሌሎቹን ደግሞ ቀስ እያልኩ አስጎበኝሻለሁ። እሺ፣ እንግዲህ እንደተመለከቱት ከሆነ ኦፕን ኪችን ነው። በተለይ ደግሞ ኪችን ላይ ስንሆን የተለያዩ ምግቦችን እናበስላለን እና ሽታው ወደ ሳሎን እንዳያወጣ እዚህ የተሰራ ነገር አለ። አዎ አንደኛ ጥሩ ቬንትሌሽን አለን ማለትም፣ ሰፊ መስኮት አለን። ሁለተኛ ደግሞ ሳከር እንገጥማለን። አንዳንዴ የሀበሻም ግን በጣም ስፓይሲ ስለሚሆን እሱ ሽታው እንዳይበክለን ሳከር ይገጠማል ማለት ነው። ሳከር መግጠም ይቻላል። ሁለተኛ ደግሞ ቆንጆ ቬንትሌሽን አለን ማለት ነው። እሺ እንግዲህ አሁን ደግሞ ከበራችን ትይዩ ያለውን ቆንጆን ዳይኒንግ ቴብላችን እናሳይሻለን። ይሄ የምትመለኪችው እንግዲህ ዳይኒንግ ቴብላችን ነው። ሰፊ ነው። ለቤተሰብ የሚሆን ነው ማለት ነው። ይሄ እንግዲህ ሙሉ ለሙሉ ሳሎናችንን ይመስላል ማለት ነው። ይሄ አሁን የምንገኝበት ባለሶስት መኝታ ቤት ነው እና ስንት ካሬ ሜትር ነው? ሙሉ ክፍያ ስንት ነው? እሺ፣ ይሄ እንግዲህ መቶ ዘጠና አራት ካሬ ነው። ሁለት አይነት አከፋፈል ሁኔታ አለ ብዬሻለው፣ በባንክ የሚፈልግ እና ያለ ባንክ የሚፈልግ ነው። እንግዲህ በባንክ የምትፈልጉ ሰዎች ስልሳ ፐርሰንቱን ቀስ አድርጎ ለሚከፍል ሰው ጠቅላላ ክፍያው ሀያ አራት ሚሊዮን ነው። ቅድመ ክፍያው አራት ነጥብ ስምንት ሚሊዮን ማለት ነው፣ ሀያ ፐርሰንቱ ማለት ነው። ያለ ባንክ ለሚፈልግ ደግሞ ጠቅላላ ክፍያው ሀያ ሁለት ሚሊዮን ነው። ቅድመ ክፍያው አራት ነጥብ አራት ሚሊዮን ብር ነው ማለት ነው። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? እንግዲህ አሁን እንደነገርኩች ሎኬሽን በጣም ማተር ያደርጋል። ሪል ስቴቶች ላይ ሰዎች በደንብ መጠንቀቅ ካለባቸው ነገሮች አንደኛው ሎኬሽን። ኢንቨስትመንት የሚፈልግ ሰው አለ፣ መኖር የሚፈልግ ሰው አለ። ለመኖር ኢንቨስትመንት ላይ እንግዲህ እዚህ አካባቢ ካየነው አንጻር ከምናውቀው ማለት ነው በትንሹ ከ2000 እስከ 3000 ዶላር ነው የሚከፈለው በየወሩ ማለት ነው ለቤት ኪራይ የሚያወጡት። እንግዲህ በጣም ለግዠሪ ቤት ነው ያለን። ቆንጆ ሎኬሽን ላይ ነው ያለው። ለተማሪዎች ለስራ ከቦሌ የአምስት ደቂቃ መንገድ ነው ከኤርፖርትም እንደዛ በጣም ቅርብ የቦታ ስለሆነ ሚኒመም ከ2ሺ እስከ 3ሺ ዶላር ነው የሚከፈለው ማለት ነው በየወሩ ነው። እንግዲህ ይህን ማሰብ ያለበት ሰው አሁን እንግዲህ ደግሞ በጣም ቆንጆ ውብ የሆነው ቤድሩማችንን አሳይሻለሁ፣ ተከተይ። ይህ ደግሞ እንደምትመለከቱ ሰፊ ኮሊደራችን ነው። በደንብ ልጆች መሯሯጥ የሚችሉበት ነው። እዚህ ጋር ደግሞ ለሁለቱ መኝታ የሚሆን ለልጆች መኝታ የሚሆን ኮመን ባዝሩም አለን። እንግዲህ እዚህ ቤት ላይ ሶስት ባዝሩም ነው ያለን። በኋላ አሳይሻለሁ ብዬ ነው እዚያ ጋር ያልነገርኩሽ የሰራተኛ ባዝሩም አለን። ለእንግዳ የሚሆን የሰራተኛ ክፍል አለን። ለውንደሪ ስፔስ አለን። አሁን ደግሞ ወደ ማስተር ቤድሩሙ ደግሞ እንሄዳለን። እንግዲህ ይሄ የምትመለከቱ ማስተር ቤድሩማችን ነው። በጣም ብዙ ሰው የወደው ማስተር ቤድሩም ነው። አንዳንድ ቤድሩሞች ካየች በጣም ጠባቢ መስሎኝ ናቸው አንዳንድ ሪል ስቴቶች ላይ፣ ለእኛ ግን በጣም ሰፋ አርገን። እዚ ጋ የቁም ሳጥን ቦታ አለ። በዛ በኩል ባልከኒ ስላለ ምን እናደርጋለን መሰች እዛ ጋር እንደ ጠረጴዛ ወንበር መስሪያ ቦታ አድርገው በደንብ መጎብኘት ይችላሉ ማለት ነው። ጥሩ ቪውም አለው። እዚ ጋር ደግሞ የማስተር ቤድሩሙ ትልቅ ባዝሩም አለ። የማስተር ቤድሩም የራሱ የሆነ ባዝሩም ሲሆን አንዳንዴ ማስተር ቤድሩሞች ወይም ቤድሩሞች ጠበብ ሲሉ ትንሽ ይጨንቃል። እኛ ግን እሱን ታሳቢ አድርገን በጣም ሰፊ፣ በጣም ቆንጆ ሌዣሪ የሆነ ቤድሩም ነው ያለን። ሌሎችን ቤድሩሞች ደግሞ አሳይሻለሁ። ማስተር ቤድሩም የሚያካክሉ ናቸው። ምናልባት እዚህ ጋር ማንሳት የምፈልገው ለደንበኞች በምን ያህል ጊዜ ነው አጠናቃችሁ የምታስረክቡት? ኦኬ። እንግዲህ አሁን ባለን እንትን ዘጠና አምስት ፐርሰንት ደርሷል ብዬሻለሁ ግንባታ ግንባታው ማለት ነው። ባለም ፕሮግረስ የተነሳ አሁን ከአስር ወር እስከ አንድ አመት ባለው ጊዜ ውስጥ እናስረክባለን ብለን እናስባለን። ከዛ ቀድመንም ልናስረክብ እንችላለን ማለት ነው። ይሄኛውን ሳይታችንን እንግዲህ ይሄ ደግሞ የምታየው የልጆች ባለ አንድ መኝታ፣ ይሄ ማለት ሌላኛው መኝታ ቤት ነው። የመጀመሪያው መኝታ ቤት ይሄም እንደምትመለከቱ በጣም ሰፊ ነው። ማስተር ቤድሮም የሚያክል ነው። ይሄ ሁለተኛ የመጀመሪያው የልጆች መኝታ ነው ማለት ነው። በሁሉም በኩል ናቹራል ላይት በደንብ ይገባል ማለት ነው፣ በአራቱም አቅጣጫ ማለት ነው። ምናልባት ውጭ ያሉ ደንበኞች ቤቶቹን እንዴት መግዛት ይችላሉ አማራጮች አሏቸው? አዎ በደንብ ውክልና ከሰጡ በኋላ ከዛም በኋላ ላይ በእነሱ ስም ይፈርማሉ። ወጪ የሚኖሩ ደንበኞች እነሱ እዛ ሆነው እዚህ መጨረስ ይችላሉ። በደንብ ኦፕንን የፈለገ ጥያቄ ቢኖራቸው፣ አስተያየት ቢኖራቸው መጨረስ የምንፈልግላቸው ነገር ካለ እኛን ኮንታክት ማድረግ ብቻ ነው የሚጠበቅባቸው። ብዙ አይከብድም ሂደቱ ማለት ነው። ይህን ይመስላል እንግዲህ። ሌላ ደግሞ ላነሳልሽ የምንፈልገው ነገር ምንድነው አሁን ባለሶስት መኝታው ብናየውም፣ ባለ ባለሁለት መኝታ አለ ብዬሻለው። መቶ ሰባ ሁለት ካሬ ነው። አራት ነጥብ አራት ሚሊዮን ብር ብቻ ነው መክፈል የሚጠበቅባቸው ቀሪውን ደግሞ ሀያ ፐርሰንት እንደዚሁ በግንባታ ፕሮግረስ ይከፍሉና ስልሳ ፐርሰንቱን ደግሞ እየኖሩ ቀስ ብለው ለሀያ ዓመት ይከፍላሉ ማለት ነው። ሁሉም እንግዲህ ብዙ ሪል ስቴቶች ላይ እንደዚህ ያከፋፈል ሁኔታ አይመቻችም እኛ ግን ሌሎች ስራዎችን እንዲሰሩ አከፋፈል አመቻችተን፣ ስልሳ ፐርሰንት ባንክ ኦፕሽን ኖሮ፣ አይ ባንክ አንፈልግም ለሚሉ ደግሞ የጊዜ ፎይታ ሰጠን ያንን ነገር መጨረስ ይችላሉ። በጣም ጥሩ አከፋፈል ነው ያለን። እንግዲህ ይሄኛው ሶስተኛው የልጆች መኝታ ቤት ነው። ሁሉም እንግዲህ እንዳልኩሽ በሁሉም በኩል ናቹራል ላይት አለ ብዬ ሻለው። መብራት ቢጠፋ ለነገሩ መብራት አይጠፋም። ሀያ አራት ሰዓት የሚሆን ባክአፕ ጀነሬተር አለን። በዛ ላይ ድርጅታችን የጀነሬተር አስመጪ ነው፣ ሊፍት ያስመጣል እና ይሄ ነገር ምንም አያሳስባችሁም ነው እሺ እንግዲህ እስካሁን ማስተር ቤድሮሙን የልጆች መኝታ ቤቶችን የልጆች ባዝሩሙን አሳይሻለሁ። አሁን ደግሞ የሰራተኛ መታጠቢያ ቤት ለእንግዳም ይሆናል፣ የሰራተኛ መኝታ ቤትን ላውንደሪ ስፔስን አሳይሻለሁ። እንግዲህ የሰራተኛ ክፍል ከኪችን አጠገብ ነው የሚሆነው ብዙ ጊዜ እንደምትመለከቱ። ይሄኛው የኮመን ባዝሩም ነው ለሰራተኛም ቢሆን ለእንግዳም የሚሆን ነው። እዚህ ጋር ደግሞ እንደምትመለከቱ ለአውንደሪ ስፔስ አለን። እዚህ ጋር ደግሞ ሌላ የሰራተኛ ክፍል አለን ማለት ነው። እንግዲህ አሁን እንግዲህ እንደነገርኩች ስልሳ ፐርሰንት የባንክ አማራጭ ሲኖረን ዳውን ፔመንት ሀያ ፐርሰንት ነው። ብዙ ሪልስቴቶች ስቴቶች እንግዲህ ሀያ ፐርሰንት ዳውን ፔመንት የሚያስከፍሉት እንግዲህ ቁፋሮ ላይ ላሉ ነው። እንግዲህ ኢትዮጵያ ውስጥ ስናይ እኛ ግን ከዘጠና አምስት በላይ ፐርሰንት በላይ የደረሰው ፕሮግረሳችንን ለዛውም ገርጂ ላይ መሀል ገርጂ ቶቶት አጠገብ በሚገኘው ፕሮግረሳችንን ዘጠና አምስት ፐርሰንትና ከዛ በላይ የደረሰ በሀያ ፐርሰንት ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። የዚህ እንግዲህ አሁን ስናወራ ስታዩ የነበረው የገርጂ ሳይታችን ሲሆን አሁን ላይ ደግሞ ደምበል ላይም ሌላ ፕሮግረስ ያደረገ ሳይት አለን። ይሄ እንግዲህ ፕሮግረሳችን አምስት ቤዝመንት ጨርሰን አሁን አስራ አንደኛ ፍሎር ላይ ሆነናል። ይሄ ፕሮግረስ ያሳየነው በአንድ አመት ጊዜ ውስጥ ነው። ብዙ ሪልስቴቶች ሁለት ቦታ መስራት ትንሽ እንትን አቅም የላቸውም። እኛ ግን ሁለቱንም እኩል እያስኬድን ያለ ነው። የደንበሩ ሳይታችን ደግሞ ዳውን ፔመንት አስራ አምስት ፐርሰንት ነው። ስልሳ ፐርሰንቱን በሁለት አመት ተኩል ከፍለው አርባ ፐርሰንቱን ደግሞ እንደዚህኛው እናመቻችላቸዋለን ማለት ነው። የባንክ ኦፕሽን ያለው ሲሆን ለበለጠ መረጃ ደግሞ ደንበር ሳይቱን እያሳየች እናወራለን። እሺ፣ እሺ፣ እሺ። ቅድም ገርጂ ላይ እንዳወራ ነው ሳምፕል ሐውሱ ላይ። አሁን ደግሞ የመጣ ነው ቦሌ ደንበል በሚገኘው ሳይታችን ነው። እንግዲህ ይህንን ፕሮግረሱን እንደነገርኩች በሰባት ወር ጊዜ ውስጥ ነው አራቤዝመንት ጂ ፕላስ 12 ላይ የደረስ ነው ማለት ነው። በሰባት ወር ጊዜ ነው ለማስረከብ። ሁለት ዓመት ተኩል ነው የምንጠይቀው። የገርጁ እንደ ገርጁ ሳይት ይህም የባንክ ኦፕሽን አለው። 60 ፐርሰንት የባንክ ኦፕሽን ሲሆን ወረው ከ109 ካሬ ጀምሮ አለ። ነገር ግን ከባለ አንድ መኝታ ጀምሮ ነበረ። ባለ አንድ መኝታው ሙሉ ለሙሉ ሸጠን ጨርሰናል። አሁን ያለን ከባለ ሁለት የሚባለው ከ1.9 ሚሊዮን ብር ቅድመ ክፍያ ጀምሮ ነው። 60 ፐርሰንቱን በፕሮግረስ ሲከፍሉና 40 ፐርሰንቱን ደግሞ ቀስ እያሉ እየኖሩ ቤታቸው ውስጥ ይከፍላሉ ማለት ነው። ከምን ያህል ካሬ ጀምሮ ደንበኞች መግዛት ይፈልጉ ማግኘት ይችላሉ? እንግዲህ ከባለ አንድ መኝታ እስከ ባለ ሶስት መኝታ አለን። ነገር ግን ባለ አንድ መኝታው ሙሉ ለሙሉ ሸጠን የጨረስን ሲሆን ከመቶ 9 ካሬ ጀምሮ ትንሹ ካሬ እሱ ነው። በካሬ እንደ ባንክ ኦፕሽን እና ባንክ ለማይፈልጉ በካሽ በሁለት ዓመት ተኩል መረከብ ለሚፈልጉ ሰዎች አለ። በካሬ ባንክ ለማይፈልጉ ሰዎች በ119 ሺ ነው። ባንክ ለሚፈልጉ ደግሞ በካሬ 130 ሺ ነው። ዳውን ፔመንታችን ቅድመ ክፍያችን 15 ፐርሰንት ነው። ይሄ ማለት ከ2.1 ሚሊዮን ብር ቅድመ ክፍያ፣ ይሄ ማለት ከ14 ሚሊዮን ብር ሙሉ ክፍያ ጀምሮ፣ እንዲሁም ደግሞ በካሽ ለሚፈልጉ ሰዎች ደግሞ ከ12.9 ሚሊዮን ብር ሙሉ ክፍያ፣ ከ1.9 ሚሊዮን ብር ደግሞ ቅድመ ክፍያ ጀምሮ አለን ማለት ነው። እንግዲህ ይሄን ሳይታችን በሰባት ወር ጊዜ ነው እዚህ ድረስ ያደረስ ነው ማለት ነው። መልካም በምን ያህል ጊዜ ነው ተመርታችሁ ለደንበኞች ለማስረከብ ያሰባችሁት? እንግዲህ አሁን እንዳልኩሽ በጣም በፍጥነት እየተሰራ ነው ያለው። እኛ ግን ያወጣነው ቅድ በሁለት ዓመት ተኩል ውስጥ ሙሉ ለሙሉ ግንባታ ጨርሰን ለማስረከብ ነው። ጂፕላስ አንድ ቤቶች ናቸው። ወደላይ ላይ አራት ቤዝመንት አለ ማለት ነው። ጥሩ። በመጨረሻ ቀረምት ሀሳብ ካለ ድሉ ልስጥሽ። እሺ እንግዲህ እንደነገርኩች ሁሉም ሳይታችን በጣም አይን የሚባሉ እና ግንባር የሚባሉ ቦታዎች ናቸው። ኢንቨስት ቢደረግባቸው ቢከራዩ በዶላር የሚከራዩ ቦታዎች ናቸው። ይሄ እንግዲህ ቦሌ ደንበር ነው የሚከራየው አሁን ላይ ያለውን የገስታውስም ቢሆን የኪራዩንም ዋጋ እናውቀዋለን። ሚኒመም ከሶስት ሺህ ዶላር በላይ ነው የሚከራየው። እዚህ ላይ ኢንቨስት ቢያደርጉ ሰዎች ይሄን ቤት ኢቨን እንኳን መሸጥ አይደለም ቢያከራዩ፣ በእጥፍ ሊያገኙበት የሚችሉበት ቦታ ነው። ኢንቨስት አድርጉ፣ ኑና ጎብኙት ነው የምለው። እንግዲህ መልካም። እንግዲህ በውጭም በሀገር ውስጥ ያሉ ተመልካቾች ቤቱን መግዛት ቢፈልጉ በምን አድራሻ ያገኟቸው? እንግዲህ ከታች በምናስቀምጠው ስልክ መደወል ይችላሉ። ዋትሳፕ ላይም ማግኘት ይችላሉ። ለበለጠ መረጃ ደግሞ ኦፊሳችን ድረስ መምጣት ይችላሉ። ውጭ የሚኖሩ ሰዎች ብዙ እንትን ፕሮሰሱ አይበዛባቸውም ። ውክልና ልከውልን እኛ በውክልና ሙሉ ለሙሉ እንጨርስላቸዋለን ማለት ነው። አገር ውስጥ ያሉ ኢንቨስት ማድረግ የሚፈልጉ ከታች በምናስቀምጠው ታይም ኤኒታይም መደወል ይችላሉ። ሁሌ ኦፕንን ማለት ነው። መልካም ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። እኔም በጣም አመሰግናለሁ። እሺ፣ እሺ። ተመልካቾቻችን በፓልማር ሪል ስቴት ተገኝተን ያላቸውን የቤት አማራጮች፣ የካሬ መጠን፣ እንዲሁም ደግሞ ዋጋ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁን